ተዘግቶ እንደ ጆካ ሁለት አካውንት እኮ ነው የተዘጋበት። ያኛውም እኮ ነው ገስት ላይ ያለዘጉበት? ዘጉበት። አዎ ተከፍቶ። ና አገባ። ና ና ና ጃኒን ሰላም በላት። ሴትዮ ምን ላይ ናት? ምንድነው እኛ አስቀምጣ የምትፈዝብን ጆከር እንዴት ነህ ልኝ ነበር። ስልክ እያየሁ እኮ ነው። ሀይ ጃኒ ጃፒ ሀይ፣ እንዴት ነህ ስማ። እኔማ ምሳቅ አዘጋጅቼ ምናምን ላጥል ስል ወጣች። መንገድን የተላለፍ ነው ታውቃለህ። ችግር የለውም። ምስኪነች ግን አሁን ይቺን የምታክል ፊት መታሰሩ ያሳዝናል። ግን ሲሆነሽ እሱ ነው አንቺ እንዴት ነሽ? ሰላም ነው። ጃኒ ግን እንዴት ነው እስር ቤት ደስ ይላል? የምላስ ሚሞሪዋን ማውጥቶ ነው ይላኳት። አ ሳይለንቱ ናለች አንሰሻል። ብራዘር ተዋቸው፣ ተዋቸው። እነሱ እነሱን እንደዚህ አይነት ነገር ሰ አስከባቸ አረ ቀንሰ ወሬውን እኮ ነው ያልኩት። ምን ሌላ ምንም አያስፈልግ ነው። ስትቶሰውአእኔ ግን አንቺ ጃን የታዘብኩት አንዳንድ ሰዎች ታቂያለሽ የንቺን እምትሎች ለመውሰድ በጣም ሲታጣሩ አይቼ ገርሞኛል። ለምንድን ነው ቲክቶክ ላይ ያሉት ናቸው። ቲክቶክ ላይ አንተ ጆከር እግዚአብሔር ተናደድኩን ታውቃልጃ አሁን እኮ ዘመቻው እኮስ እኮ ነው። አንተ እኔን አጠፋሃለሁ፣ ትንሽ የሆነ ነገር ትፈልጋለህ፣ እኔን ታጠፋለህ። ልካ እኔ ስጠፋ የኔ ተከታ አንተ ጋር የሚመጣ እንደዛ አይነት ጨዋታ ነው፣ ሙድ የተጀመረ በቃ። አሁን እኔ አንድ እንትን አግኝቻለሁ። ጆከር፣ በአስተርጓሚ አንተ እንኳን እንግሊዘኛ አችልም፣ በአስተርጓሚ ታወራለህ። ሂደዋለች የእኔ አካውንት እራሱ ሲዘጋ ድምፃቸውን ሰምቼ ተረጋጋተ ብዬ ነው። እንዳለ ደሞ ወጣቸው አስር ምናምን ተሰብስበው በሴክሹዋል ምናምን በእንግሊዝኛ ነው የሚያወሩ፣ አለ ሰውየው እንግሊዝኛ ነው የሚችለው። እንደምንም ደውላ አወራው ምን ምን አልከው? ወይ አንተ የጃፒን እኮ እሳት ነው። ጆካ ዝም በይ። ምን ምን አልከው? ወይ የምራ መጣልሃለሁ። ችግር የለውም። አንተ በአማርኛ ትገባበታለህ ወይ በአረበኛ ባለ እንሄድበታለን። ነገማ እንገባለን። የሆኑ ብቻ ዛሬ ዛሬ እንገባለን። እደውልልሃለሁ። አቆይ፣ ጠዋት ላይ እንገባለን። ጠዋት ላይ ጠዋት ስራ አለኝ ከሰዓት። ጃኒ ጃኒ፣ ቆይ እንጠይቃለን። ጃኒዬ፣ እንዴት ነበር እስር ቤት? እኛ እኮ ድሮ ስንታሰር ስንወጣ ስለ እስር ቤት ታሪክ እናወራለን። የሻማ አልተቀበሉሽም? ያ ይህ እስር ቤት እንትን እኳ አለ። አሁን እኔ ለምሳሌ ስታሰር ገባ እዛ፣ ካቦ ስለነበርኩ ሲገቡ ይቀበላል። የሻማ ማምጣ፣ ዘፈን ዝፈን፣ ምናምን የሆነ ነገር አሳይ። ይደብራል። አረ፣ የሆነ ነገር በኛ ምክንያት ሌላ ነገር ይፈጠራል። ስታሳዝን፣ ግን የምር ደንግጣለች ጌማ። አትጫወቺም እንደ ጃኒ ተጫወቺ። ቅድም ስጫወት እኮ ነው የገባሁት እናንተ አትጫወቱ። እኔ እንኳን አረጋ የመራ አይደለ፣ ጆከር ነው። ምን ነው ኪዱ? አሁን እናንተ ሊላ ነው ልታስደብኝ። እሷስ ሀገር ቤት ነው ያለችው። እናንተ ስደል ይሆናችሁ፣ ትጮቱት ናችሁ አሜሪካን ቁጭ ብሎ የሚጮቱት። አሁን አንቺ ምን ታያለሽ እንጂ ለማን ነሽ አንቺ? ጃኒ ኪዱን ጠይቃት እሷ አሜሪካ ሁሉም እዚያውን ለምሳሌ እነ ራምቦ ምናምን ያስቃሉ። አ ሌላ ጌመሮች ጃኒ አሁን የራሷ ታለንት አላት፣ ምናምን ትሰራለች፣ አርቲስት ነች፣ ገባሽ? ሌሎቹ ያለ ሙያ አክተር ካልሆንን ይላሉ፣ እንጂ ጃኒ አሁን አርቲስት ነች፣ አርት ታሳያለች። ኪዱ ምን አሳይተች ነው? ጆከር ምን አሳይቶ ነው? ዘማ እኛ ሰጠን። ጆከር ምን አሳይቶ ነው ነው ኔ ጥያቄ? ጆከር ቢያንስ የስንቱን እናት አስረግዟል፣ ገባሽ? የለም ወይ በላቸው፣ ሳምር ነው የሚሆንብኝ። አየ ጆከር ድምፅ ነው። እኔ እኮ ትቻችኋለሁ እኮ ታውቂያለሽ። ግን አሁን እኔ ነገሩን ሁሉ ብትንትኑ ላውጣው ካልኩ በታትነዋለሁ፣ ነዋለሁ ታውቂያለሽ። ግን ትተናችሁ ነው በምን ጆካ፣ የተለያየ አጀንዳ ያለውን እንደዚህ ሰው ተለጣጥፎ ምናምን በውስጥ የሚደረገውን ሁሉ እኮ እናውቃለን ሚዲያ ላይ እንዲ፣ አሁን ቴሌግራም ላይ ያ ሰው የራሱ አካርግ ያለው ብሏል፣ መረጃ አምጥቷል። ቴሌግራም ግሩፕ ላይ የሚሰራ ኪዱቦች፣ እዚ ቲክታክ ግሩፕ ላይ አርገሽ ማውራት ትችላለሽ። የምን ቴሌግራም ግሩፕ አዎች፣ ሰው የሀገር ግሩፕ ላይ አለ አካሌ፣ ልጅ እናርገጭ ትባላለ። በኮመንት ግርብ ላይ ይመጣሉ። ያ ከሌላ አካውንት ቀመስ ቀመስ አድርጉት ይባላል። አያይ ነው ጨወ እንደዛ ነው። ሳንቲም ክፍያ ሁሉ አለ። አንቺ ባላገ አይ እባክህ ቲክታክ እስካለ ድረስ ጃፒ ኦፖርቹኒቲውን መጠቀም ነው። እኔ ማንስ ብሉ ያተ ብሎ አላልኩም። ክሪስቶቹ ግን አገር ቤት ያሉት ብትለቁላቸው መንገዱን እናንተ ውጭ ሀገር አሁን ትለቁላቸው እነሱ ጨዋታው አሜሪካን ያሉት አሁን እኔ ሰጪ ነው መሆን ያለባቸው እንዴት ቁጭ ብለው እንደዛ ሲሰበስቡ ያሳዝናል። አሁን ሂዱም እንግዲህ ተማሪ ነው ብላ እኔ እማራለሁ ታውቃለህ። ተማሪ ነሽ ወይ? ምናምን ሆን ይችላል። አሜሪካ ማን ጋር ይመራል ሲጀመር እዚህ እዚህ ቲክቶክ ላይ ነው ከሀበሻ ነው። ኖ ፊፊ ካናዳ ናት። ሌላ ማን አለ? ማሪያ ማሪያ ማሪያ። ኦኬ፣ ቢያንስ ውስን ናቸው። አምስት አራት አምስት ቢሆን ነው ማኛው እሱ ጌመር ነው። እሱ ጌመር ነው ደግሞ ገና ጌመር አይደለም። ማኛውም ጌመር አይደለም። መኛው ጌመር አይደለም። አይ ጌመር እኮ ስትል እኮ ገይዝ አንድ ጌምን ብቻ የሚያተኩር እኮ ነው። አሁን ማሪያ ቁጭ ብላ ታወራ ምናምን ጌመር ናት የምትባሉ? እዮዳምም ሆኗል እኮ ጆክ አክሊሉ ይዳአዞ ሪፖርት እያደረጉበት እኮ ነው። የኔንም አሁን እንደዛ እንትን ይለኛል ታውቂያለሽ። እነዚህ ቅም አላሞች ቆይ እንደዚህ አምጥቼ ነው የምለጥፋችሁ። ተይ ስትባይ አልተው ብለሻል፣ አንቺ የቤት ሰራተኛ ሁላ። ጠብቂ ደግሞ ይህን ተምራ መታ እዚህ ጋ ሪፖርት ሪፖርት